እሺ፣ አስቴር ምናለ እባላለሁ በየካ ክፍለ ከተማ ወረዳ ከተማ ግብርና ስጠላ። እንደሚታወቀው በወረዳችን የሚገኙት የከተማ ግብርና ስራዎች በዘርፈ ብዙ ስራዎች በጀት ዓመት ያከናወናቸው ተግባራት ይገኛሉ። ከዚህ አኳያ የተቋማችን ስራ አሰራር ምንድን ነው በሚለው ትንሽ ገለጻ ለመስጠት ያክል ነው። እንደ ወረዳችን ያሉን የነባር ተቋማትን ከማስቀጠል አኳያ ያሉን ነባር ተቋማት አስር ተቋማት ሲሆኑ አዲስ ተቋም ደግሞ አንድ ጨምረን ለዚህ ዓመት አስራ ሰባት ተቋማትን በከተማ ግብርና በጽ/ቤታችን ስር ያሉ ሰዎችን በእጽዋት ወደ ያስቀጠልንበት ሁኔታ አለን። ነባር በእጽዋት ሁለት ሺ ሁለት መቶ አርባ ሁለት እቅዳችን ሲሆን የእቅዳችን ሙሉ መቶ ፐርሰንት ደግሞ ያከናወነበት የሁለት ሺ አስራ ስድስት ዘን የመጣ ሆና በሁለት ሺ አስራ ሰባት ደግሞ እቅዳችን ስድስት መቶ ስልሳ ስድስት ሲሆን ክንውናችን ደግሞ ስምንት መቶ ሰባት ክንውን ያከናወንነበት በእጽዋት ስር እንደ ተጠቃሚያችን ያበረከትንበት ሁኔታ አለ። ከዚህ አኳያ ያሉ ክፍተቶችና እና ጥንካሬ ጎኖች ይኖሩታል። እንደ ወረዳችን እንደሚታወቀው የወረዳችን ኤሪያ ትንሽ ያለበት ወንዝ ዳርቻ ልማት የተነሱ ነዋሪዎቻችን እንዳሉት ነው። ደግሞ ከተማ ግብርና ስራችን በእጽዋት ዘር ማንኛውም ነዋሪ ተጠቃሚ ቢሆን በአንድ ነበር በቤቱ ኤራ እንዲሰራበት ያደረግንበት ሁኔታ በቃ በአሉት ብሎኮች ላሰሩ የሰራንበት ያሰራጭንበት ዘርፈ ብዙ ስራዎች አሉ። ከዛ አኳያ በዶሮ በእንስሳት ለማዘርፍ ደግሞ ያከናወናቸው ስምንት መቶ አርባ ስድስት እቅዳችን ሲሆን ክንውናቸውን ደግሞ መቶ ፐርሰንት ያደረግንበት ሁኔታ ከዛ ይሄ በሁለት ሺህ አስራ ስድስት ነባር ያስቀጠል ነው። ስምንት መቶ አርባ ስድስቱ በዶሮ ይዘን የመጣ ነው ነው በሁለት ሺህ አስራ ሰባት ደግሞ በአዲሱ ይዘን የመጣ ነው። ስምንት መቶ ስልሳ አምስት እቅዳችን ሲሆን ክንውናችን ደግሞ አንድ ሺ አንድ መቶ አስራ ስድስት ለዶሮ ልማት ሰብ ስርጭት ያደረገበት መሄድ አለ። ከዚህ አኳያ ኬጆችንም ንም የሰራንበት ሁኔታ አለ። ማህበረሰቡ ደግሞ የዶሮ ስርጭት ስናከናውን ያሉትን የኬጅ ስርጭቶችንም ከነዋሪም እንደተቋምም የተሰራበት በወረዳ ደረጃ ከተማ ልማት ዘርፉም የዚህ ተቋም ድጋፍ ያደረገበት መንገድ አለ። ይህን ስርጭ ስናከናወን ድጋፍ የተደገፍንበት በብር ደረጃ አምስት መቶ ሺ ብሮችን ከድጋፍ ተደግፈ ከዛም ደግሞ ከማህበረሰቡ ሰብስበን ደሮች ማህበረሰቡ ያበረከትነበት ሁኔታ አለ። ባለ ሃምሳ ኬጂ እቅዳችን አስር ነው። ክንውናችን አስር ነው። ባለ መቶ ኬጃችን አስራ አምስት ነው። እቅዳችን ክንውናችን አስራ አምስት ነው። ባለ አምስት ኬጃችን የተሰጠ ነቅር ሶስት መቶ አርባ አምስት ድረስ ክንቦናችን መቶ ፐርሰንት በላይ ያከናወነበት ሁኔታ አለ። ከዚህ አኳያ በዚህ በጀት ዓመት ስንሰራቸው እንደ ከተማ ግብርና በወረዳ ደረጃ ወረዳችን ይታወቃሉ ካሉት አስራ ሁለት ወረዳዎች ውስጥ አንዱ ወረዳ አራት የሚገኝበት ሁኔታ አለ። እሱ ጋር ተያይዞ ደግሞ ስራዎችን ይሄን ለመስራት እንደ ከተማ ግብርና ስራችን ለመስራት በአርሶ አደር በልማት በእንስሳ የምንሰራቸውን እንደ ሌላ ወረዳ ሰፊ ቦታ ሰፊ ኤሪያዎችን አላቸው። ነገር ግን ከዛ ጋር ተያይዞ ደግሞ በሚሰጠን ነቀብ ከመቶ ፐርሰንት በላይ ያከናውንበት ህብረተሰቡን ህብረተሰቡ ተጠቃሚ ያደረግንበት ሁኔታዎችን ይ የሚያስገኝ ሆናል። ለቀጣይ ደግሞ ከሰኔ አምስት እስከ ቋሚ አምስት የሚቆይ የንቅናቄ ስራዎችን በከተማ ግብርና እቅድ ተሰጥቶን እቅዶችንም ከብሎክ ውይይቶችን የጀመርነበት ዛሬም እንደ ወረዳ አራት በወረዳ ደረጃ ደግሞ ክንቡናችንም ይዘን የብሎክ ውይይቱን በወረዳ ደረጃ ደግሞ ያጠናቀቅንበት ሁኔታ ለ ለቀጣይ ሶስት ወራት ደግሞ ይህን ስራ ለመስራት አብሮን አጋር ሆኖ እንደ ጽህፈት ቤታችን እንደሚታወቀው ከኮር አመራር ጭምር ይዘን እየሰራንበት ያለን ሁኔታ አለ። ከዚህ አኳያ ደግሞ ለቀጣይ ሶስት ወራት የተሰጡ ንቅዶች አሉ። በደሮ በጽዋ የተሰጡ ንቅዶችን መቶ ፐርሰንታችን ማለት ግን ማህበረሰባችን ተጠቃሚ ለማድረግ ቀጣይ ደግሞ ከዚህም የበለጠ በሚሰጠን በጀት ዓመት ልክ እቅዳችንን መቶ ፐርሰንት በላይ የምናከናውንበትና የምንጨርስበትን ጅማሪዎችን እንደጀመር ናቸው። ፍጻሜያችን ደግሞ ከመቶ ፐርሰንት በላይ አድርገን የምንሰራበትን ስራዎችን እየተገበርን እንገኛለን።